አምስት አስር ዓመት በኋላ አይቀጥልም እኮ ይሄ ነገር። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ በመከራ ማሸጋገር ነው። እኛ እናንተ ኢትስ ኦኬ እንቸገር፣ ልጆቻችን ግን አይቸገሩም። ለማኝ ለማኝ ነው፣ የተሰጠውን ይወስደው፣ የሚወስደው። ከዛ በኋላ የሚቀጥለው ማስፈራሪያ ነው። እነሱ ስለማሳደድ ነው የሚያወራው። ሐኪም መሳይ ፖለቲከኞች አላቸው። ሐኪም መሳይ ፖለቲከኞች፣ አይ አብያ መልካም ነው መልኩ። ራሱ ማስፈራሪያ ነው ማለት ነው። ህፃናት ልጆችን ማስፈራሪያ መልክ፣ መልካም ያለው ፊቱ ራሱ ፓውደር አንሶታል፣ ሜካፕ አንሶታል። ሌላ ፊቱ ላይ ጥቅጥቅ ቀርቆ፣ ተቀብቶ ይመጣ። ሐኪም መሳይ ፖለቲከኞች ጋውን ለባሽ ፖለቲከኞች የፖለቲካ ኪሳራ የገጠማቸው ሁሉ ነገር ከደሞዝ ጋር ብቻ የሚያያይዙ ከእለት ጉርስ ያለፈ እሳቤ የሌላቸው ይህን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋል። እነሱ ሐኪሞች አይደሉም። ይሄ ደግሞ ጠቅላይ ሚኒስትር ነው። በዚህ እጅ ነው ያለችው። የበሰበሰ ፖለቲካ ማለት ይሄ ነው። የከሰረ ፖለቲካ ማለት እዚህ ላይ አብይ አህመድ በመጨረሻ ወቱ ላይ ነው ያለው። ይሞክራል ነበር እኔም እንደ ተራሴት መስየው እንደነዛ ምናምንቴዎቹ መስየው ሞክሮኛል አንሰራርተና ይቀጥላል ማክሲመም 520 ይርስ። ከዛ በኋላ በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር ይኖረናል። በምግብ ማክሲመም ሁለት አመት ነጻ እንጣለን። በምግብ ስንዴ አንፈልግም፣ ከሰው ማለት ነው። ይገረመኝ፣ ስዩም ተሾመ እዛ ተገኘ። ስዩም ተሾመ እኮ በፍርድ ቤት ትፈለጋለ ቢባል የለም፣ አጥቸዋለሁ። ጠቅላይ ሚኒስትር ጽህፈት ቤት አንደኛ ጠያቂ የሆነ መጣ። አንድ ፈላስፋ የሚባል ጥርስ የገባለት ሰው እያለ ዶክተር ዳኛቸው የሚባል ይገርመኛል። የእነሱ ፍልስፍና በባንዳነት ነው። አረቄ ካልጎነጨ አፍም አይፍታታ። ደሞዝ ለሐኪም ወይ ለመምህር ጨምረህ ሐኪሙ መኪና መግዣ ገንዘብ ኖሮት መንገድ ካልተሰራለት ዋጋ የለ። እናንተም ሰው ለማዳን እኛም ኢትዮጵያን ለማዳን ነው የምንሰራው። ሌላ መንገድ እኮ የለውም። ሐኪም መሳይ ፖለቲከኛ አይደለም ሐኪም ነው፣ የምራ ሐኪም ነው። ምን እየሆንክ ነው? ቾቹ ምን ሆነሃል? ጠሽ ብትሆን እስከዚህ ድረስ ጠሽ ትሆናለ ወይ? አረጋ ከበረ ጥንቸሉ አሁን ተረኛ ነው፣ ተረኛ ተላላኪ ነው። መቶ ሰላሳ ሚሊዮን ይለናል ነገር ኮ ነው ረ እንደ ይሻለዋል በሚሊዮን የሚሆን ገሉ ፈጅቶ ቁጥሩ አነሰ እንዳይባል። ከዛ በኋላ የሚቀጥለው ማስፈራሪያ ነው። ማስፈራሪያ ነው። ከዛ እነሱ ስለማስፈራራት፣ እነሱ ስለማሰር ምናምን እነሱ ስለማሳደድ ነው የሚያወራው። ከእለት ጉርስ ባለፈ ምንም ትርጉም ማይሰጣቸው ስለ ኔሽን ቢውልድ ማቁ ስለ ልማት ምናምን የማይገነዘቡ የሚላቸው እኮ በሰማንያ ዶላር በሰባ ዶላር የሚተዳደረው የኢትዮጵያ ሐኪም ነው። ስፔሻሊስት ሐኪም እነዚህ ሰዎች ናቸው። ጠቅላላ ወደ 23 ዓመት ሙሉ ከአንደኛ ክፍል ጀምሮ ከእጅ ሰዓት ጨምሮ ትምህርት ላይ ያሳለፈ በ80 ዶላር ልግዛ ላስተዳደር፣ በሰባ ዶላር ነው። በአሁን ምንዛሬ ሰባ ዶላር ማለት ነው። እና ይሄ ነው ከዕለት ጉርስ ባለፈ የዕለት ጉርስ አሁን ኢትዮጵያ ቅንጦት ነው። ቅንጦት እኳ አይደለም። እናንተም ውስጥ ግን አክቲቪስቶች አሉ፣ ነጋዴዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ታውቃላችሁ? ለምን ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚ ያለው ይበላሻል። አብይ ግን ከእለት ጎስ ባለፈ ምንም እንትን የላቸው ይላቸዋል። ሀኪም መሳይ ፖለቲከኞች አላቸው። ሀኪም መሳይ ፖለቲከኞች ይሄ 23 ዓመት ከዛ በኋላም ሳብ ስፔሻሊቲ ላ የገባ ከስፔሻሊቲ ወደ ሳብ ስፔሻሊቲ የሄደ አንድ የተከበረ ባለሙያ አብይ ጭምር ክሪቲካል ጊዜ የሚደርስለት ባለሙያ እኮ ነው። አማኑ ኤል ሆስፒታል ሲገባ ሁለት ዓመት ሙሉ ቴከር ያደረገው ባለሙያ እኮ ነው። ስለዚህ ጉዳይ የሚወራ ነውር አደለ እንዴ? ነውር እኮ ነው። ሀኪም መሳይ እኮ አደለም። ሀኪም መሳይ ፖለቲከኛ አደለም። ሀኪም ነው፣ የምራ ሀኪም ነው። መቼም ያን እያበላሸ ያለው ታማሚ ወንድማቱኝ ተስፋ አደርጋለሁ። ታማሚ አደለም፣ ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። ክፍያውም በዚያው ልክ ያው አድጓል ማለት ነው። አለም ላይ የሌለ ስለሆነ የሚነሳው ጥያቄ ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በኢትዮጵያ ታሪክ ውስጥ እንደ ብልጽግና አይነት ነፍስ ገዳይ ፓርቲ ግን ኑሮ አያውቅም። ልዩ የሚያደርገው ብልጽግና ነፍስ ገዳይ ፓርቲ ነው። የኢትዮጵያን ሕዝብ እርስ በርሱ ያጋደለ፣ ያዋጋ፣ ያባላ፣ ያፋጀ፣ ያጣላ ብቸኛው ፓርቲ ብልጽግና ነው። እንዳው እውነት ነው። እስከዛሬ ድረስ ኢትዮጵያ ውስጥ እንደ ብልጽግና አይነት ፓርቲ ኑሮ አያውቅም። አልተሳሳትም። አገርን ያፈረሰ ኢኮኖሚውን ያደቀቀ የኢትዮጵያን ሕዝብ በሰቆቋ እና በረሃብ በመከራ ሀያ አንደኛው ሴንቸር ውስጥ ያለ ብቸኛው ረሃብተኛ የሰው ልጅ ረሃብን ኮንትሮል አድርጎ ምግብ ተርፎ የሚጥልበት ሴንቸሪ ላይ የኢትዮጵያ ህዝብ ብቸኛው የምግብ ረሃብተኛ የሚናገራቸው ነገሮች ዳለር ዶላር ምናምን እያለ ራሱ ሂዳ ዘሌብ ነው ከአምስት አስር አመት በኋላ አይቀጥልም እኮ ይሄ ነገር እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች ያላችሁ ክፈሉ የእናንተ ስራ ማድረስ ነው ኢትዮጵያ ባለችበት ሁኔታ የናና የእናንተ ስራ በመከራ ማሸጋገር ነው በሚቀጥለው ደግሞ መቶ ሀምሳ ሁለት መቶ ብንደርስ እንዴት ችግሩ እየቀለለ እንደሚሄድ አስቡት። ገንዘብ ወጥቶበት የተሰራን ስራ እናራክሳለን ማለት ነው። የጥንቆላ ሐኪም የባላው ሐኪም አይደለም ኮ እያወራን። የባላው ሐኪም አትክልት ምናምን፣ ይሄ ቅጠላቅጠል እንትን አድርጎ ኮ እነሱ አይደለም ኮ ደሞዝ የጠየቁ ያሉት ባህላዊ ሐኪም አይደለም ደሞዝ እየተጠየቀ ዘመናዊ ሐኪም ነው አጋጣሚ ድሃ ሀገር ላይ ተምሮ እንደዚህ ሆኖ ሀገሬን ላገልገል ብሎ ነው እንጂ ወጣ ብሎ እንትን ቢል ብዙ ነገር መለወጥ የሚችል ሐኪም እኮ ነው። ስለዚህ ጉዳይ ነው የሀገሪቱ ጠቅላይ ሚኒስትር ምንም ግድ ሳይሰጠው ሚሞልጫቸው፣ እነዚህ ነው ሚሞልጫቸው። በሀገሪቱ ጠቅላይ ሚኒስትር ለማንም አክቲቪስት ሁለት ነጥብ ምናምን ሚሊየን ብር እየሰጠ ቲፕ የሚሰጥ ቲፕ የሰማሁትን እኔ አይዞ ጥሩ እያሰራ ነው ብሎ ሁለት ነጥብ ምናምን የሚል ኢትዮጵያ የሰጠ ሰው የጤና ዳታ በጣም በጣም ኤክስፔንሲቭ ነው። ኢትዮጵያ ውስጥ ዳታ ብዙ ዋጋ የለውም ግን ያ ዳታ ቢሰበሰብ ዳታው ብቻ ይሸጣል ለሚመራመር ሰው። በእኛ ኬዝ ግን እንደዛ አይደለም። አሁን ሁላችሁም ክፍያ ያንሳል ላችኋል። ማህበረሰቡ ጋር ደግሞ ብንሄድ ውድ ነው ነጻ አይሆን ይላል። ፕራይቬት ሴክተር እያጠናከርን ብዙ ሙያተኛ ነው ያለን። እያንዳንዱ ሰው ደግሞ የራሱ የሆነ ተቋም እየፈጠረ ከሄደ በእነሱ ዝቅተኛ ገቢ ያላቸውን ሰዎች ካገዝን ይቀንሳል ችግሩ ማለት ነው። እኔ እንግዲህ አሜሪካ ሀገር ብዙ ዓመት የበርኩትና ዳለር ምን አመጣው ዳለር አሁን ዶላር ስላልኩኝ ማየት ነው ያገኘው ወይም ዳለር ስላልኩ ኑሮ አያደርገኝም። ኢቨን እንኳን ኮንሲስተንሲ በአንደበቱ ላይ እንኳን የሌለው አብይ አህመድና መልኩ ራሱ ማስፈራሪያ ሆኖ አሁን ህጻናት ልጆችን ማስፈራሪያ መልክ ነው ያለው መልኩ ራሱ አይታችሁት ከሆነ በጣም በጣም በጣም የሚያስፈራራ መልክ ነው ያለው። ቲንክ የዳለር የዳለር ጥረቱ የሜካፕ መግዣ ገንዘብ ያገኛል መሰለኝ። ፊቱ ራሱ ፓውደር አንሶታል፣ ሜካፕ አንሶታል። ሌላ ጊዜ ፊቱ ላይ ጥቅጥቅ ቀርቆ ተቀብቶ ምን ይመጣ አይ ቲንክ የኢንፍሌሽኑ ሜካፕ ለመግዛት የሚያስችል ገንዘብ አላገኘም። እና ፊቱ ራሱ ምን እንደሚመስል አይታችሁታል። በምግብ ማክሲመም ሁለት ዓመት ነፃ እንጣለን። በምግብ ማክሲመም ቱ ይርስ ስንዴ አንፈልግም ከሰው ማለት ነው። ልክ እንደዛ በመድኃኒት ነጻ መውጣት አለባት ኢትዮጵያ ብለን ወስነን ማድረግ አለብን። እየለመንክ በዛ አነሰ ምናምን ዋጋ የለውም። ለማኝ ለማኝ ነው፣ የተሰጠውንም ይወስደው ከልመና ነፃ ለመውጣት ግን መወሰን አለን። 600 ሺህ ብር ደሞዝ የሚካፈል ለአንድ ፍርድ ቤት አላገኘሁትም ብሎ እኔ 600 ሺህ ነው የምሰማው። አይ በኋላ እኮ ተለወጠኩ ገንዘቡ ስለተበላሸ 1.3 ሚሊዮን ነው ከጠቅላይ ሚኒስትር ጽፈት የሚሰጠው ተባለ። ከጠቅላይ ሚኒስትር ጽፈት ቤት ባለሀብት ምናምን የሚሰጠው አይደለም። ይሄ ሪፐብሊካን ጋር የታጅቡ በመንግስት መኖሪያ ቤት ምናምን የሚኖርበት ኑሮ አይደለም። በቤት የሚሄድበት አይደለም። እነሱ እ 1.3 ሚሊዮን ስጡን አላሉም እኮ። ኮንዶሚኒየም ስጡን አላሉም እንዲሁ ሰማንያ ዶላር በቂ አይደለችም ለህይወታችን በቂ አይደለችም ነው እና ሐኪም መሳይ ፖለቲከኞች የተባለ ያለት እንደዚህ ነው። የሁሉ ነገር መሰረት ደህንነት ነው። እሱን እንዴት አድርገን እንቀይረው ካላልን በቀር የተሟላ ነገር ምላሽ መስጠት ያስቸግራል። እንደ ቀላል ሙያ የሚታይ አይደለም። እናንተ እኮ ውድ ናቸው። አሁን ነው እንጂ ዶክተር በየቦታው የሚሰማው አልነበረም። ማህበረሰቡ እንደዛ የሚያረክስ አይመስለኝም። እና ማህበረሰቡ የእናንተን ሮል ይዘነጋል ብዬ እንደዛ አላስብም። ብልጽግና የሚባለው ኤግዚስት ምድር ላይ ያለ አይደለም ብያቸዋለሁ። በምናብ የተፈጠረ ብልጽግና ማለት ጉም ነው፣ ስታዩ ትልቅ ያለ ያን የሚመስል ግን ውስጡ ምንም ነገር የሌለው። ብልጽግና ማለት ውሃ የሌለው ደመና፣ ውስጡ ምንም ነገር የሌለው ባዶ፣ ዝም ብሎ አየር ላይ ከፍ ብሎ የሚሄድ ግን ውስጡ ምንም የሌለው የማይጨበጥ፣ የማይዳስስ፣ የማይነካ ምንም በቃ ኤግዚስት የማያዳ አመት በዓል ሲመጣ ነው የሽንኩርትና ምናምን ገንዘብ ነው ማጣራል የኢትዮጵያው ጠቅላይ ሚኒስትር የሚቀርብ እኮ ነው በቃ ሰውየ፣ እኮ ሮል እንኳን አያቅም። በህገ መንግስቱ የተጻፈለትን የጠቅላይ ሚኒስተሩን ሮል እንኳን አያቅም። ማለት ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። ጤናማ መንገድ ካልተከተል ችግር ፈቺ ሳንሆን ችግር የምናባብስ ነው የምንሆነው። አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ፣ ሳይንስ ሙዚየም፣ ኮሪደር። ስለዚህ ይቻላል። እንኳን ለመብቱ ይቅርና የሰው ህይወት አገር እያዳነ ዜጎች ከመሞት የሚያድን ሐኪም እንዴት ፌስቡክ ላይ ጻፍክ? የአመት እረፍት ወስደው ፌስቡክ ላይ የሚጽፉ ሰዎች እኮ እናውቃቸዋለን ይላቸዋል። እና ጋቦን ለባሽ ፖለቲከኞች ይላቸዋል። ይሄ ከሰባተኛ ስለ ትምህርት ምን ያውቃል? ስለ ጋቦን ምን ያውቃል? ጋቦን እኮ ውድ እኮ ነው። ጋቦን እኮ የባችለር ድግሪ እንኳን ነጭውን ተውት እና ሐኪሙን ተውት እና የባችለር ድግሪ እኮ እንዳጋጣሚ ስለለበሰው ነው እንጂ ዝም ብሎ እኮ አይለበስም እኮ አለበስማ። የምረቃ ሰሞን አይደለም እንዴ? ስንት ቀለሜ እኮ ነው። ስንት መዝናናትን ትቶ ብዙ ነገር ትቶ አላማ አለኝ ብሎ ያጠና እኮ ነው። ከሰባተኛ ክፍል ፒኤችዲ አገኛል ብሎ የማያስብ ትውልድ እኮ ነው። በስራና በስራ ብቻ ነው የማገኘ ብሎ የሚያስብ ትውልድ እኮ ነው። እሱ የትግላችን ፍሬ፣ የድካማችን ፍሬ ነው። እንኮራበታለን። እንኳን ኢትዮጵያውያን ይቻላል ብሎ ማሰብ ጀመሩ። ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል፣ እኛንም ይንካን፣ እኛም እንቀየር ከሆነ በጣም ትልቅ እድገት ነው። ኔጌቲቭ ላይ አይታይም። ያ ግን ኦቨርናይት ደሞ እንደማይመጣ ብሎ ማሰብ ያስፈልጋል። ጠቅላይ ሚኒስትር ህገ መንግስቱ የሰጠው በህገ መንግስቱ የተጻፈለት ስራ አለው፣ የራሱ ጃብ ዲስክሪፕሽን አለው። በህገ መንግስቱ የተጻፈለትን ጃብ ዲስክሪፕሽን እንኳን አያቅም። እዛ ውስጥ አለው የሚያውቅ ዶክተር ስል ዶክተሮች ጋር ነው፣ አርቲስቶች ናቸው፣ በቃ ሁሉ ነገር ነው እሱ። አሁን ደግሞ የዋጋና ሽያጭ ክፍል ደግሞ የተሆኑ ደግሞ በአመት ባህል ሲመጣ የሽንኩርት፣ የዘይት፣ የበግ፣ የምናምን ዋቅ አጠራለዋል። አስደናቂ ነው፣ ተረሚ ነው። ምን አድርገን ይሆን ግን ምን አድርገን ይሆን ግን፣ አሁን ደስ የሚለው ነገር ምንድን ነው? ብልጽግና ደንግጧል። ያላወጣቸው ባትሪያቸውን አውርቆ ያስቀመጣቸውን ሬዲዮች ሁሉ እያወጣ ነው ያለው። በቃ ናውጣ ተናገር እየተባለ የማያወጣ ሌላው ሰካራም ደግሞ ከኢለቨን ኤኤም በኋላ የሚናገረውን የማያውቀው እሱም ሳይቀር ባትሪ ተገጥሞለት ሊናገረው የደሞዝ የጥቅማ ጥቅም የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገድ ግን የእናንተ አይደለም፣ ተነጥቋል እንደተባለ ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥተው የማያቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። ለእገሌ ለእገሌ ተብሎ የሚሰጥ ጥያቄ አላል። እገሌ እና እንዲህ አድርጎት እዚህ አካባቢ ለካሙዙ ይላል ለካሙዙ ጥያቄ ይሄ ይሄ ለካሙዙ ይሄ ለእንትና ይሄ ለእንትና ተብሎ ጥያቄ ተዘጋጅቶ ነው የተሰጣቸው። እኔ ያሳፈረኝ በቃ እሱ ነው። ምን ትንሽ እንኳን እንዲህ አርጎ ሸፈን ያረጋችሁ ነበር። ለካሙዙ አርጎ እዚህ አርገው ሰጡ ዶክተሮቹ። አሁን ያው ይሄን ትጎበኛላችሁ። አጠቃላይ የኢትዮጵያ የሕክምና ባለሙያዎች እነሱ ሪፕሬዘንት አርገን መጥተናል ነው ትርጉም። ሰው ምን አረጋቸው? ጉብኝት ጎብኙ፣ ይህን አርጎ ይህን አርጎ በቃ ፊታቸው ሪፍሬሽ አርጎ ምናምን። ኑሯችን ይታሰበበት የሚልን ትክክለኛ ጥያቄ እንቅልፍ፣ ማገልገል አገልገል፣ ምን እንደሆነ የማያቅ ሰው ከነዳው ተበላሸ ማለት ነው ተበላሽ የፖለቲካ ኪሳራ ይገጠማቸው። ሰርቪስ ምን እንደሆነ የማያውቁ ሁሉ ነገር ከደሞዝ ጋር ብቻ የሚያያይዙ ከእለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው ያለ የተባለ በሙሉ እያወጣን ያለው ጥሮተኛ በሙሉ ተጠቃሚ፣ ሙሉ በሙሉ ተላላኪ፣ በሙሉ ባንዳ፣ በሙሉ በአስር እየገባለት ላውጣ ተብሎ እየተናከረ ያለ እና ርካሽ የሳይኮሎጂ ፖለቲካ ያልኩት የሚገርመው ነገር ሚሶች እኮ ስማርትም በቃ ሾርት ሜሞሪ ብሎ አብይ አህመድ ስለተናገረ እውነት ነው የሚመስላቸው። ሾርት ሜሞሪዎች ሁ እነሱ ናቸው ህዝቡ አይደለም። ሾርት ሜሞሪ ሾርት ሜሞሪ አብይና በዙሪያ ያሉት ናቸው። ደግሞ አብይ አህመድ ሰሞኑን ጀምሯል እንጂ መቶ ሰላሳ ሚሊዮን ይለናል ነገር ብንኮነ ረ እንደውም ይሻለዋል በሚሊዮን የሚሆን ገሎ ፈጅቶ ቁጥሩ አነሰ እንዳይባል ስታትስቲክ እንኳን ያልተወሰደ እስከ ዛሬ ድረስ ምንም አይነት የህዝብ ቆጠራ ያልተደረገበትን አገር መቶ ሰላሳ ሚሊዮን አድርሶታል ገደል እንዳይባል። ሆ ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከህክምና ተቋም የዓመት ረፍት ወስደው ይህን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቃ የሚሰላችሁ ዝም ያለ ነው ምናምን ንሚሉ አቃለውን እናቃቸዋለን። ትናንትም ጋዜጠኞች ከጋዜጠኞች ጋር ቁጫል ከሚዲያ ባለቤት ገረመኝ ስዩም ተሾ መዛ ተገኘ ስዩም ተሾ በኮ በፍርድ ቤት አጥቸዋለሁ ብሎ ፖሊስ እኮ ሪሚ ነው ትፈለጋለ ቢባል ለም አጥቸዋለሁ ጠቅላይ ግን ይገኛል። እና ለዚህ እኮ ነው እች ሀገር ስለ ፍትህ ጉዳይ መናገር አንችልም። የህግ በላይነት መስፈን አለበት ብሎ ማንም ከህግ በታች ነው እንጂ ህግ በላይ የለም። ኢቭን ጠቅላይ ሚኒስትሩ ተብሎ የሚታመንበት ሀገር አንድ አክቲቪስት የሚዲያ ሰው አጥቻዋለሁ እያለ ፍርድ ቤት ሄዶ ዳኞችን ሚንቅ የዳኞችን ክብር የሚነካ በየቀኑ ሚዲያ ላይ ተጥሎ የሚውል አንድ ሰው ጠቅላይ ሚኒስትር ጽሕፈት ቤት አንደኛ ጠያቂ የሆነ መጣ። ከየት ከየት ከተማ እረፍት ወስዶ መተው እዚህ ሞብላይዝ አድርገው ነበር፣ እናቃለን። እነሱ ሀኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው፣ ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም ጋውን የተከበረ ነው፣ መከበር አለበት። ጋውን ክብር አለው። ግን ያ ጋውን ሀኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ጨፈጨፈ፣ አረደ የሚባለውን በሁሉ ነገር መዋሸት ስለሆነ ስራ የኢትዮጵያንም ፖፑሌሽን 130 ሚሊዮን አድርጎታል። ኢትዮጵያ ሲሆን እና ብልጽግና ማለት ነው ብልጽግና በብዙ መንገድ እስካሁን ከነበሩ ፓርቲዎች ይለያል። ይህ ነገር ነው በኢትዮጵያ ታሪክ እንደ ተአምራዊ ፓርቲ ነው። እኔ እሱ እስማማለሁ። ተአምራዊ የሚባለው ነገር እንደ ሚራክል ለመልካም ሳይሆን የኢትዮጵያ ሕዝብ ብልጽግናን የሚያክል መዥገር ላይ ላ ተቀምጡበት ጦርነትን የመተዳደሪያ ደንቦ ያደረገ የኢትዮጵያ ሶሻል ፋብሪክ በጣቱ ኢኮኖሚ አድቅቆ አገሩን አደሂጡ ህዝቡን አጉጦ ዜጎቹን ገሎ ስቲል ኢትዮጵያ የምትባል ሀገር መኖሯ ተአምረ ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ እባላለሁ ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ ይህን ና የእናንተ ስራ፣ በጅምላ ከሆነ አይሆንም። አሁን የጎንደሩ ልጅ ያነሳው አይነት ማገልገል እፈልጋለሁ የልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። ለምን ተገኘ አይደለም አጥቼዋለሁ። የኢትዮጵያ ፍርድ ቤት ክብር ዳኛ የለውም ስዩ የሚባል እኔ የለም ብሎ መቶ እንትን ሲያደርግ ያማል። እና ይሄን ታሳቢ አድርጎና ፖለቲከኛ ሐኪሞች ጋቦን ለባሽ ፖለቲከኛ ሀኪሞች አሉ፣ ጥቂት ሶስት አካላት ናቸው አላቸው። አንዱ እናንተ ትክክለኛ ሐኪሞች ናቸው። በዚህ በኩል አጭበርባሪ ሐኪም አለ፣ በዚህ በኩል ማይሰራ ሐኪም አለ፣ በዚህ በኩል ፖለቲከኛ ሐኪም አለ፣ በዚህ በኩል አክቲቪስት ስራቸው ትተው አዲስ አበባ መጥተው እኛን እየሰደበው የሚውሉ እነዚህ እናውቃቸዋለን ብሎ ዛተ፣ አስፈራራቸው። ጉድ ነው። እዚህ ላይ እናንተ ካቀፋችሁ ግን በምን ለያቸዋለ? ጋውኑ የለበሰው ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። በስመ ጋውን ሌቦች አይነኩ ካላችሁ ግን ሌባ በውስጣችሁ እስካለ ድረስ ጥፋተኛ እስካለ ድረስ እናንተ መለየት ሊያስቸግር ይችላል። ክልልን ከክልል ጋር አጣልቶ በአንድ ክልል ውስጥ የሚኖሩትን በወረዳና በአውራጃ ከፋፍሉ። ትዳር እኮ ተበትኗል በአብይ አህመድ። ጓደኝነት እኮ ፈርሷል በአብይ አህመድ። በአብይ አህመድ ያልፈረሰ ነገር አለ? ሃይማኖት እኮ ለሁለት ተከፍሏል። ከሃይማኖት የበለጠ አብይ አህመድ ያላፈረሰው ብልጽግና መጥቶ ያላፈረሰው ነገር የለም። ለዚህ ነው አብይ የመጣው ሊሰርቅ ሊያድ ሊያጸፋ ነው። ዘንድሮን አራት አምስት አስር ዓመት ከደገመች ኢትዮጵያ አበቃ መከራው አበቃ። በአስር ዓመት መቆለች ምድር ላይ አትኖርም። መከራ አበቃ የሚለለም ለምን እንደሆነ ታውቃላችሁ? ብዙ ጊዜ ምድር ላይ የታመሙ ሰዎች ወደሚቀጥለው ዓለም ሲሸጋገሩ መከራቸው አበቃ እንላለን። ከምድር ላይ መኖር ሲያቆ መከራቸው አበቃ እንላለን። እያለም ያለው መከራ አይኖርም የሚለ ኢትዮጵያ ስለምትፈርስ ማለት ነው። ዋናው ትግል ተሳክቶለት በሆነ ሁኔ ከገባ በኋላ የት መለጠት እንዳለበት ያውቃል። እናንተ ላይ የተለጠፉ ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጥፈው ያን ሁሉ ሰርቪስ፣ ያን ሁሉ ማዳን፣ ያን ሁሉ መሰጠት በሚያጠለሽ መንገድ ተጠቀሙበት እንጂ ጥያቄያችሁ እንዴት ስህተት ሊሆን ይችላል? እና ቫይረስ አታስገቡ ወደ እናንተ ጋውን ለባሽ ፖለቲከኛ፣ ሐኪም መሳይ ፖለቲከኛ እያለ ያጥረገርጋችኋል ነው። ይሄ ደግሞ ክፉ ጊዜ ነው። ይሄ ደግሞ ጠቅላይ ሚኒስትር ነው። የሀገሪቱ ጠቅላይ ሚኒስትር በዚህ እጅ ነው ያለችው። ለዚህ ነው ሁሉም ነገሮች ወደ አብይ አህመድ እየሄዱ ያለ በሙሉ ታየን፣ ተመልከቱ፣ ታየ ምን እያሉት ነው ወደ ውጭ ላይ ያስወጡት ነበር። ሸውደውት ነው፣ በሽተኛ ነው ተጠቅሞበታል። ፌስቡክ ላይ ናውጣት ሲባል አልወጣም ያለ ሰውዬ ታየ። በዚህ ዶክተር ገዱ አንዳርጋቸው፣ በዚህ ምልኬሳ፣ በዚህ በዚህ ሁሉም የአብይ ጉድ እየዘከዘክሁት ያሉት በምክንያት ነው፣ በምክንያት ነው። ስናከብራችሁ፣ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር፣ ተቆንጥሮም ቢሆን ይደረጋል። ከለውጡ በኋላ ከምንሰራቸው ፕሮጀክቶች ውስጥ እንጦጦ ሀውልት ያቆም ነው፣ ለሀኪሞች ነው ዋጋ የከፈሉ ሰዎች ስላሉ እነሱን እናስታውስ በሚል ነው። አሁን ተቀመጠው፣ ይሄ ሁላችሁም ታውቃላችሁ? የት ሀገር እንደዚህ እንዳደረገ አላውቅም። ዘንድሮን ኢትዮጵያ አራት አምስት አስር ዓመት ከደገመች አበቃ መከራው አለቀ። ምን ማለት ነው? ከዛ በኋላ ምድር ላይ ኢትዮጵያ አትኑር ማለት ነው እያለን ያለው። በዚህ ሁኔታ ሶስት አራት ዓመት ኢትዮጵያ ከቆየች ትጠፋለች ነው እያለን ያለው። በቃ ነው ብልጽግና ለኢትዮጵያ ያለው ፕሮፖዛል ይሄ ነው። የከሰሩ ባንዳዎች እንደነዚህ አይነት በአልኮል ምናባቸው የናወዘ በክህደት ዘመናቸውን በሙሉ በአንዳነት መተዳደሪያቸው የሆነ ለጋሴያቸው በአንዳነት የሆነ ፣ ለጋሴያቸው አጎብዳጅነት የሆነ ፣ ለጋሴያቸው አድርባይነት የሆነ ፣ ለጋሴያቸው ከወዳደሮች የሆነ ምንሞት ሊያመጡ አጭበርባሪ፣ አታላይ፣ ወንበዴ፣ የውሸት ፈላስፋ። ተናገሩ ያለው ለጥቂት ዓመታት እንቸገራለን፣ ግን ረዘም ባለ ጊዜ መፍትሄ እናገኛለን። ኬሞቴራፒ ሲሰጥ እኮ ከካንሰሩ በላይ ነው፣ በጣም ፔንፉል ነገር ነው። በዛ ፔንፉል ፕሮሰስ ያላለፈ ሰው ሊያገግም አይችልም። የእኛም ኢኮኖሚ እንደሱ መጠየቅ እኮ አለባቸው። ቴን ቢሊዮን ዳላር ኢነርጂ ላይ ኢንቨስት የሚያደርግ የአፍሪካ ሀገር አንድ በአንድ አይደለም፣ ተደምሮ አታገኙ። የለም የለ ፖለቲካ፣ የበሰበሰ ፖለቲካ ማለት ይሄ ነው። ምንድነው የሆነው ብሎ ቆም ብሎ ማሰብ ሲገባቸው፣ ቆም ብሎ ምን ላይ ነው የረገጥኩት፣ ምን ላይ ነው የቆምኩት፣ የቆምኩበት ምን አይነት አለት ነው ብሎ ራሳቸው በፈተሽ ሲገባቸው አሁንም ተስፋ አደረጉ። የለ ፖለቲካ ውስጥ የተጋቡት ማለት ነው። በቃ የከሰረ የከሰረ ፖለቲካ ማለት እዚህ ላይ፣ ከዚህ እንዴት መውጣት አለብን፣ ከዚህ በቁጭት ስህተቶችን አርመን እንዴት ወደፊት መሄድ አለብን የሚል ትውልድ መፈጠር ካልተቻለ በጣም አደገኛ ነው። እንደ ሀገር ማደጋ ነው። አብይ አህመድ በመጨረሻ ወቱ ላይ ነው ያለው። በጣም ብዙ ምልክቶች አሉ። የኮሚ መንግስት አላባራም እና የአብይ አህመድ የመጨረሻ ንግግሮቻቸውን እና ማጣውል ይሄን እናንተ መንቃት አለባችሁ። ደሞዝ ለሐኪም ወይ ለመምህር ጨምረህ ሐኪሙ መኪና መግዣ ገንዘብ ኖሮት መንገድ ካልተሰራለት ዋጋ የለውም ፋውንዴሽናል ነገሩ በጣም አስፈላጊ ነገር ነው። እሱን ሀኪሞች መገንዘብ አለባቸው። በውሸት ፍልስፍና፣ በማጮመ ፍልስፍና፣ በአድርባይነት ፍልስፍና ዲግሪውን የያዘ ተስፋ ነው ይባላል። የእሱ ፍልስፍና የአድርባይነት ፍልስፍና ነው። የባንዳነት ፍልስፍና ነው። የክህደት ፍልስፍና ነው። አንድ የክህደት ኮምፓስ ሂድ ብለው ነው ያባረሩት። ለማንተ ማነህና ነው ብሎ ያባረሩት። ከዛ መቁበት ተመልከቱ። እንዲህ ያለ አጭር ባህል እነዚህ ናቸው። አንድ ፈላስፋ የሚባል ጥርስ የገባለት ሰው እያለ ዶክተር ዳኛቸው የሚባል ይገርመኛል። ዶክተርን በነሰዎች ቁጠለ የነሱ ፈላስፋነት በክህደት ነው። የነሱ ፍልስፍና በጭከና ነው። የነሱ ፍልስፍና በባንዳነት ነው። የነሱ ፍልስፍና የወንጀል ፍልስፍና ነው፣ የክህደት ፍልስፍና ይገርመኛል። አብይ አህመድ ከሀዲ ፈላስፎቹ ነው የሰበሰባቸው። አቴታይም ሀፍ ሚሊዮን ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እናንተ ለአስር ሰው ለሃያ ሰው ሲደረግ በቃ ተስፋ እያደረጋችሁ መፍጨርጨር መልፋት ይመጣል ብሎ ማሰብ ጥሩ ነው እና ትንሽ ኮንሽየስ ሆነን ሂድ። ሐኪሞች የሚቸገሩበት ሐኪሞች ስለ ደሞዝ ጥያቄ የሚያነሱበት ኢትዮጵያ እንዳትፈጠር ከፈለግን ፋውንዴሽናል ስራውን ስራ። አብይ አህመድ ሰባት ዓመት እንዴት አድርጎ ኢትዮጵያን ኢትዮጵያን ገዛት አለው እንጂ አላስተዳድራትም። እንደዛ ነው ያለናል። እና ሰባት ዓመት ሙሉ እንዴት አድርጎ እያጭበረበረ በረበረ እንደገዛት የምታውቁት ነው። አብይ አህመድ ስለ ጦርነት ብቻ ነው የሚያስበው። ነጋ ጠባ፣ ቁርስ ሲበላ፣ ምሳ ሲበላ፣ ሲተኛ፣ ሲነሳ ስለ ጦርነት ነው። ምን እየሆንክ ነው? ቹቹ፣ ምን ሆነሃል? ጠሽ ብትሆን እስከዚህ ድረስ ጠሽ ትሆናለህ? ትሆን ወይ አይደረግም። ተመሳሳይ እየተጠቀመበት ነው። አረጋ ከበረ ጥንቸሉ አሁን ተረኛ ነው፣ ተረኛ ተላላኪ ነው። በየተራ በየተራ፣ እኔና እናንተ ኢትስ ኦኬ፣ እንቸገር፣ ልጆቻችን ግን አይቸገሩ። ሐኪሞች እውነት ለመናገር ብዙ ነው ከእናንተ የሚጠበቀው። እንድታከሙ ብቻ አይደለም፣ እንድታነቁ ነው። ሰው ዛፍ ሲተከል ለምን ሲባል ያስፈልጋል ዛፍ፣ ለጤና ወኮይ ሲሰራ ለምን ሲባል ያስፈልጋል። ሰው በእግሩ መሄድ ያለበት። ካላገዛችሁን እናንተ ማን ያግዘናል? ባንተ ደረጃ ነውረኛ ሰው አይቻላቅም። ስለዚህ ነውር የሚባለው ቃል አንተን አልገልጽ፣ አንተ ስታንዳርዱን አልፈዋል። እኔ ልገልጸው የምችለው ባንዳ ነውር ክፋት የሚባለው ልገልጸው የሚችለው ሌድ አልፋሃል። ሊሞክረን ነበር እኔም እንደ ተራሴት መስየው እንደነዛ ምናምን ቴዎቹ መስየው እኔም ሞክሮኛል። ዘመኑን ሰው ዘመኑን በሙሉ በክህደት ይኖራል። ዘመኑን በሙሉ በአደርባይነት ይኖራል፣ በሆዱ ተገዝቶ ይኖራል። ሰው ዘመኑን በሙሉ በጥቅም ተገዝቶ ይኖራል። ሰው ዘመኑን በሙሉ ህሊናው ሽጦ ይኖራል። በእኛ አቆጣጠር ከኤለቨን ኤም በኋላ የሚናገረው እንኳን የማያውቅ አረቂ ካልጎነጨ አፍ ማይፍታተል እናንተ፣ ሰው እንድታነቁ ፖሊሲዎቻችን ተገንዘባችሁን፣ እንድታስገነዝቡ እንድትረዱን በጣም ነው የምጠብቀው እና ሰብሰብ ትንሽ ጨከን ትንሽ ደግሞ አንደርስታንድ ለማድረግ መሞከር እናንተም ሰው ለማዳን እኛም ኢትዮጵያን ለማዳን ነው የምንሰራው። ሌላ መንገድ እኮ የለው። አብረን እንድንቆም አደራ ልላችሁ ፈልጋለሁ። አንባቸውን አስወግዶ ጠቅላላ እየሄደ የሄደ ሰው ነው የሚተክልበት ሄዶ ጓደኛው የኢንሳ የጥበቃ ክፍል ኃላፊ የነበረው የጥበቃ ኃላፊ አሁን ምክትል ጠቅላይ ሚኒስትር ያለው እሱ የክልል ስብሰባ ድር አደረገው። ከዛ አገኘ የተሻገር ምናምን የሚባል ቁጭ አደረገ። ከዛ ይልቃል ከፋለ የሚባለው አመጣው። ይልቃል ከፋለ ደግሞ እባካቸው አውሩልኝ ሲል መጣና አረጋ ከበደ የት እንደነበር ቁጭ አደረገ። አብይ እነዚህ አይነት ሰዎች እየቀያየረ የአማራ ሕዝብ ወደ ገደል እየከተተው ነው። የባንዳ ስብስብ አልቅ። በማንነቱ የሚታገል ትውልድ በዚህ በኩል አለ። በድሮን የሚቀጠቅጥ የአማራ ሕዝብ እያለ አማራ ቴሌቪዥን ላይ መጥቶ መቀለጃ እያደረገ ነው። እየተጫወተብህ ነው እያልነው ነው። ኢትዮጵያ የማንሰራራት አመት ይሆንለታል የተባለው አባባል አይደለም።

ከዛ በኋላ በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር ይኖረናል፣ ጥያቄ የለውም። ትንሽ ቀበቶ ጠበቅ ማድረግ ይፈልጋል፣ መቸገር ይፈልጋል፣ አልጋ ባልጋ ስላልሆነ መልፋት ይፈልጋል። ያው በተለያዩ መንገድ ነው ሪክሩት ተደርገው የሚመጡት አብይን አይዳፈሩ የሚሉ በነገራቸው ኦሪንቴሽን ይሰጣል። ኦሪንቴሽን፣ ይሄ የሰማነው በጣም የሚገርም ነው። የፖለቲካ ፓርቲዎች እንኳን ሱሉልታ ነው ይሄ፣ ቡራዩ ሱሉልታ፣ የሊደርሽፕ አካዳሚ ወደዛ ወስዷቸው ሰኞ ኑ ገብታችሁ ወደዱ ተብለው እዛው ብላጠጣ ተዝናኑ፣ ከዛ ኦሪንቴሽን ተሰጣቸው፣ ጠዋት ወደ ቪዚት ኮሪዶር ልማት ምናምን ትጎበኛላችሁ። ዘጭ ዘጭ አለ። ከዛ ኦሪንቴሽን ተሰጣችሁ። እገሌ እንደዚህ ይጠይቃል፣ እገሌ እንደዚህ ይጠይቃል። ማን ማን እንደሚጠይቁ ሁሉ አንተ ተደርጎ ማለት ነው። ልክ ከሙዙ ምስኪን ነው ሰውየው ብዙም እውቀት የላቸውም። የሆነ የአርት ተሰጥኦ ይኖራቸዋል፣ ግን ፖለቲካ አያውቁም።